ብሩክ ና ቅድስት ቤት ውስጥ ቁጭ ብለው ስለ ህይወት ስለ ቤተሰቦቿ እየጠየቃት ነበረ እናም ቅድስት ግን ለእሱን እንደምትፈልገው ግልጽ አድርጋ አባት ነግረውም ከዚህ በፊት የምወደው ወንድ እንዳለ እና የምወደውን እሱን ነው ማግባት የምፈልገው ብለው ስለነበረ እናም ብሩክ እንዴት ነው አልጋውን አንጥፈሽልኛል ወይ ሲላት አዋ አንጥፌላለሁ ጋሽ አሁን ጥፍ ያለው ስትለው እሺ እና ቤተሰቦች እሽ እንዴት ናቸው ብሎ ሲጠይቃት ቤተሰቦቼ ደህና ናቸው ጋሽ፣ እግዚአብሔር ይመስገን ሰላም ናቸው። ግን ቤተሰቦቼ ተቀይመውኛል፣ እናቴም በጣም እያዘነችብኝ ነው። ነይና ራስሽን መተካት አለብሽ፣ ማግባት፣ ልጅ መውለድ አለብሽ እያሉ ነው። ስለዚህ መሄድ አይቀርም ስትል ትነግረዋለች። ማለት አልገባኝም። የምታ ወንድ አገባለሁ ብለሽ ነበረ፣ የት ነው ያለው? እኔ እሱ እኔ አውቀዋለሁ፣ እሱ ግን አያውቀኝም ግን ደግሞ እሱ ፈልጎ ላግባሽ ካላለኝ እኔ ላግባህ ብዬ መናገር አልችልም። ቆይ ግን ያውቃል እንዴ እንደምትወጂው ያውቃል ሲላት፣ እንግዲህ አላውቅም። እኔ ግን በጣም ነው የምወደው። እሱ ግን ሊያውቅም ሊያውቅም ይችላል። እርግጠኛ አይደለሁም ግን። ስለዚህ እሱ ዝም ካለኝ እኔ ዝም ማለት የለብኝም። እድሜም እየሄደ ነው ጋሼ ስለዚህ እዛ ሄጄ አግብቼ፣ ቤተሰቦቼ ያመጡልኝን ባል አግብቼ ራሴን መተካት እፈልጋለሁ። ቤተሰቦችን ማስደሰት እፈልጋለሁ ስትለው፣ እሱም ግራ ተጋብቶ እንዴት የማታውቂውን አንቺ የምታውቂው እሱ የማያቅሽን ወንድ እንዴት እንደሚያፈቅርሽና እንደማያፈቅርሽ ሳታቂ እንዴት ልታገቢ ትችያለሽ? ቅድስት ለማንኛውም እስኪ እያለ እሱም በራሱ ማሰብ ጀመረ። እናም እሺ እና ታዲያ አሁን ምን ላይ ነሽ ግን ከኔ ቤት ወጥተሽ እየትማትጅም ይላታል። አይ ጋሽ፣ ከዚህ በኋላ መስራት አልፈልግም ሰው ቤት ሂጅ ራሴን ህይወት መመስረት አለብኝ ስትለው፣ እኮ በቃ ህይወት የምትመሰርችም ከኔ ቤት ወተሽ አይደለም እዚሁ ከእኔ ቤቱ ነሽ ነው ህይወት የምትመሰረችው ይላታል። እንዴ ጋሽ ትዳርስ እያዝ እኮ ሰው ላይ ተደርባ አይደለም ስትለው፣ እሱን ችግር የለውም ቀስ ብለን የምናወራበት ይሆናል ይላታል። እሺ ስትል እዛው ቁጭ ብለው እያለ በመሀላቸው ዳጣት መጣል ትጠብቃለች። ዳጣ ምን ከሞገስ ጋር ተደዋውላ ስልክ እያወራች ወደ ሞገስ ጋር እየሄደች ነበረ። እንዴት መጣሽ ሲላት አረ አስፈቅጄ ነው። እንዴ በጣም ጨነቀኝ፣ ምንም መተነፋፈስ የለም ስትለው ሞገስም እሻውን ስለማይመቸኝ ስደውልልሽ ትመጫለሽ፣ እዛ የምንተዋወቅባት ቦታ ላይ እንገናኛለን ይላታል። እሷም እሺ ብላ ስልኳን እያወራች ፊት ለፊት ሶኮ ስትል የሚከታታ ቁሞ ስታይ ግራ ትጋባለች። ደንግጣ ወይ ወደ ኋላም አልሸሸችም፣ ወደፊትም አልሄደችም። እሺ የሆነ ግብዳ ሰው ፊት ለፊት ይቆሟል። ሞገስ አላውቅም፣ ከሞትኩኝ ግን እያው እንደምታቀው ማን እንዳስገደለኝ ታቃለህ ስትለው ልዩልሽ አምልጭ አሁን ለማንኛውም ወደኋላሽ ኋላሽ ዞር በይና ወደ ኋላ አምልጪ ይላታል። ሞገስም እሺ በቃ ትልና ስልኩን ዘግታ ወደኋላም ሳትሸሽ እንዲሁ እንደተርበተበተች ወደኋላ ፈገፈጋለው ስትል የማታውቀው ሰው ደግሞ ፊት ለፊቷ መቶ ገጭላል። በዛን ሰት በጣም ትደነግጣለች። እንዲህ ምኑ ነሽ ነው ሲላት፣ ምን ሆንኩኝ ምንድን ነህ አንተ ግን ስትል ትመልስለታለች። ዳጣ ሁለቱ ሰዎች አስፈርቷታል። ሩጣ ግን የሞት ሞቷን ታመልጣለች እናም ወደ እነ ብሩክ ቤት ነበር ሄደችው። እነብሩክ ጋር ስትሄድ ቅድስትና ብሩክ ቁጭ ብለው እያወሩ ነበረ። እናም እነ ኤክስኬ ካጠገቤ ሁኝ ብሏት ስለነበረ ቅድስት ከብሩክ አጠገብ ቁጭ ብለው እየተጨዋወቱ ነበር። እናም ሳያስቡት ድንገት በሩን ስላልተቆለፈ ብርግድ ዳርጋው ስገባ ቅድስትን ብሩክም ይደነግጣሉ። እንዴ ቆይ ምን ሆነች ነው አንቺ ምንድን ነው ሲሏት፣ አይ እየሆነ ግብዳ ሰው እኮ ሲያሯሩጠኝ አምልጭ ነው ወደዚህ የመጣሁት ትላለች። እንዴ ምንድን ነው ማን ነው ያሯሯጠሽ ሲላት እኔ አላቀውም የሆነ ግብዳ ሰው ነው ግብዳ ነው እኔ አላቀውም ይህን ሰው አይች አላቀውም ስትል ለብሩክ ትነግረዋለች ብሩክም ፈገግ እያለ አንገቱን እያቅለሰለሰ እሺ እና ምግብ ላምጣልሽ ስትላት ቅድስትም ደንግጣ ስለነበረ አይ አልፈልግም አሁንማ በድንጋጤ ጠግቤአለሁ ምግብም አልፈልግም ትለዋለች እሺ እና እንዴት ናችሁ ስትል እንደምን ሆናችሁ ነው ግን ቆይ መምጣት ያደነጋገጣችሁ ሳ ስትላቸው አይ ምንም በቃ። እኔ ወደ ኬችን ሊሄድ ስትል ቅድስት ብድግ ብላ የተረበተበትን ወደ ኬች ኗ ትሄዳለች። በዛን መሀል ከዚህ በፊት ሞገስ እና ዝና ለማለት ይደውልላትና የሞገስን የባንክ አካውንት ይጠይቃታል። ታቂዋለሽ ወይ ሲላት አዎ አቋለው ስትለው ላኪልኝ ሲላት ትልክለታለች። ሞገስም ሞገስም አካውንት የሚያወጣው በያለበት አካባቢ ስለሆነ ብር በኢቲኤም የሚስበው እሺ ለማንኛውም ይልና እሱም ያንን አካውንት ለሚያውቀው ሰው ይሰጥና፣ እስኪ በዚህ አካውንት በየጊዜው ቶሎ ቶሎ ከየትኛው አካባቢ እየተሰፈር እየት አካባቢ በየትኛው ኢቲኤም እንደሚወጣ እባክህ አረጋግጠህ ንገረኝ ይለዋል። እንደምን ችግር አለ እነግርሃለሁ። የባለቤቴንም አካውንት እልክልሃለሁ፣ በዛውም የእሷንም ቸክ አድርገህ ትነግረኛለህ ሲለው እሺ ይላል። እናም እናም ዝናም ሽልና የሚወጣበትን ባንክ ስላረጋገጠ ወደዛ ቦታ ከማህሌት ጋር ሆነው ይሄዳሉ። ሞገስን በአጋጣሚ ብር ለማውጣት ወደዛ ኢቲኤም ሲሄድ ያዩትና አውጥቶ ሲመለስ ያወጣበትን አካውንት ቼክ ያደርጉና ተመልሰው እሱን መከተል ጀምራሉ። ምክንያቱም ሉላ ከሞገስ ጋር ስለሆነች ሞገስን ተከታትለው ሉላን ለመውሰድ ነው የፈለገው። ማህሌት ደግሞ ሉላን እንዲያገኝ አትፈልግም። እራሷ መሀሌት ትፈልገዋለች። እናም ግራ የተጋባው ምክንያቱም እህቷም አንቺ ሉላን ካገናኘሹ ሞገስን ከገደለው ሉላን ያገባል፣ አንቺን አይፈልግሽም ስለምትላት ግራ ተከብታለች። ግን እኮ ቤት ይገዛልኛል የሚለው ነገር አለ መሀሌት ጋር። ሞገስም ስላያቸው እየሮጠ ብሄድም አልቻለም፣ መንገድ ላይ ይገናኛሉ። በዛን መሃል ይቆምና፣ ሲፋለሙ፣ ምሀሌትም ከኋላ ግራ ተገፍታ ቆማለች። ሞገስ ሽጉጥ መዞ ግንባርን እለዋለሁ፣ ስለዚህ ከአጠገቤ ዘወር በል ሲለው፣ ወይኔ እኔ ነኝ የምሞተው ወይ አንተ፣ ስለዚህ ሞቴን እመርጣለሁ ሚስቴን አሳልፌ ከምሰጥ፣ በል እንግዲህ በላ ሲለው፣ ሞገስም አንተ እንጂ የምትሞተውን አልሞትም፣ ስለዚህ ሉላም የኔ ናት ይለዋል። ግራ የተጋባው